በየዓመቱ ህዳር 29 ቀን የሚከበረው የብሔሮች ብሔረሰቦችና ህዝቦች ቀን ሁሉም የሀገሪቱ ብሔር ብሔረሰቦች ያላቸውን ባህል ወግና ትውፊት በነጻነት የሚያንጸባርቁበት መድረክ ነው። ይህም በብዝሃነት ውስጥ አንድነትን በማጠናከር በህዝቦች መካከል ለዓመታት የዘለቀውን አብሮነትና ወንድማማችነትን ለማጠናከር ፋይዳው ከፍ ያለ ነው። አለፍ ሲልም የኢትዮጵያ መልክ የሚደምቅበት የሆን ዘንድ አይተኬ ሚና ይኖረዋል። እንዲህ ያለው የብሔሮች ብሔረሰቦችና ህዝቦች በዓል ህብረ ብሔራዊ አንድነት እንዲጎላና ጠንካራ ሀገረ መንግስት ግንባታ እንዲኖር ያስችላል። በዓሉ ለየት የሚያደርገው ህዝብ ለህዝብ ግንኙነት በመጠናከሩ፣ ዲሞክራሲ፣ መግባባት ለህብረ ብሔራዊ አንድነታችን እያረጋገጥን ህዝቦች ለህዝቦች ግንኙነት በመፍጠር አንድነታችንን እና አብሮነትን በማጎልበት ከበፊቱ ለየት የሚያደርገው ያ ነው ማለት ነው። በዚህ አጋጣሚ የሚከበርበት ክልል ደግሞ ለኢንቨስትመንት አማራጮች ይጠቀማል ማለት ነው። ገቢም ደግሞ ይህን የሚያህል ከሁሉም አካባቢ የሚመጡት ማህበረሰብ ሲመጡ ክልሉ ላይ ኢንቨስት አድርገው መሄዳቸው የማይቀር ነው ማለት ነው። ክልሉም ለእድገቱም ብሄር ብሄረሰብን አማካኝቶ ብዙ ልማቶች ስራዎች ይካሄዳሉ ማለት ነው። ማንነቶች ሁሉ ወደፊት የወጡበት በፌዴሬሽን ምክር ቤት የጸደቀ ሰባ ስድስት ማንነቶች አሉ። አሁን ገና እየተጠና ያለ ማንነት አለ ለማንነት ትኩረት የሰጠ ሁሉም አናሳ ነው ቁጥራቸው ያነሰ ሁሉም ብሄር ነው እና እውቅና ያስፈልጋቸው ብሎ ትኩረት የሰጠበት ደስ ስለሆነ ይሄ የሕገ መንግስቱ ቀን ስናከብር እጅግ በጣም ደስ ብሎ ነው የምናከብረው ህዝቦችን የእርስ በርስ ትውውቅ እና ወንድማዎች ከማስፋት አንጻር ያለው ትርጉም ከፍተኛ ነው። የፌዴራል ስርዓቱ በዋናነትም ብዙሀነትን አካታች በሆነ መልኩ ለመያዝ ያለው ከፍተኛ ትርጉም አለው። ከዛ ውጭ ደግሞ አሁን ባለው ሁኔታ የጠንካራ ሀገረ መንግስት ከመገንባትም አንጻር ያለው ሚና በከፍተኛ ሁኔታ ለህብረተሰቡ ግንዛቤ እንዲያገኝ እየተደረገ ናለው ብሔሮች ብሔረሰቦችና ህዝቦች በባህል፣ በቋንቋ፣ በእምነት ተቻችለው የመኖር ማሳያና የአንድነት ምልክት ጭምር ነው የብሔሮች ብሔረሰቦችና ህዝቦች በዓል። በዋናነትም በዓሉ ብሔር ብሔረሰቦች ራሳቸውን ለዓለም እንዲያሳዩ እድል የፈጠረ ነው። በኢትዮጵያ ውስጥ ያሉ ጸጋዎች ሁሉ ጎልተው እንዲወጡ የማድረግ አቅሙ ከፍ ያለ ሆኖ እናገኘዋለን። ብዙ ሀብቶቻችንን ያወቅንበት ትልቁ ጸጋዎቻችንን አላወቅንም። በራሳችን ያለውን ጸጋ አላወቅንም። በኢትዮጵያ ውስጥ ያሉ ጸጋዎችን አላወቅንም። አርባ ምንጭ ላይ ስናከብር ምን ያህል ጸጋ እንዳለ አይጠናል። ኢትዮጵያ አቅም ነበር። አሁን ግን የኢትዮጵያ ሀብት እዚያ ምን እንዳለ የታወቀበት ስዳማው ስዳማ ማለት ምን ማለት እንደሆነ በስዳማ ውስጥ ያሉ ሀብቶች ምን እንደሆኑ፣ ቅርሶቻችንን መለስ ብለን ማየት የጀመርንበት ስለሆነ ይህንን በዓል ስናከብር ዶክመንተሪ ፊልም ሰርተን ምንድን ነው ያላቸው ጠቃሚነታቸውን በምን ላይ የተመሰረተ ነው ያሉን ጸጋዎቻችንን አንድ ላይ ስናከብር ደግሞ ኢትዮጵያን ከፍ ማድረግ እንደምንችል ያሳየ በዓል ስለሆነ እጅግ በጣም ለህብረሰቡ ትልቅ ስፍራ የሰጠ ነው። ዜጎች እኩል በሀገራቸው ጉዳይ መወሰን እንደሚችሉ የሚታይበት መድረክ ከመሆኑን ባለፈ የፌዴራል ስርዓቱ ከመዘርጋቱ በፊት ተደብቀው የቆዩ ብሔር ብሔረሰቦች እንዲታወቁና ማንነታቸው ለዓለም እንዲያሳውቁ የሚረዳ ነው በህዝቦች መካከል ዘመናት የቆየውን የአንድነትና የወንድማማችነት እሴት አስጠብቆ ለማስቀጠልና የጋራ ትርክት ለመፍጠርም ምቹ መንገድ ነው። የጋራ ትርክቶቻችን ለመስረት አድርጎ እያንዳንዱ ብሔር የራሱ ማንነት ያለው የራሱ ባህል ያለው ቢሆንም የጋራ የሆኑ ደግሞ እንደ ሀገር በርካታ ጉዳዮች ያሉ በመሆኑ በነዚህ ላይ የበለጠ ትኩረት ልንሰጥ እንደሚገባን የጋራ ትርክት ላይ መሰረት አድርገን አገራችን የተሻለ ሀገር እንዲሆን ማድረግ እንደሚችል ይህ ሲሆን ደግሞ ጠንካራ አገር ሲኖር እያንዳንዱ ብሔረሰብም እያንዳንዱ ግልም ጠንካራ ሊሆን እንደሚችል ሁሉም ሕብረተሰብ አካባቢ ግንዛቤ እየተፈጥረናለ። የብሔሮች ብሔረሰቦችና ሕዝቦች ቀን መከበር የሕዝቦች ትስስር እንዲጠብቅና ኢትዮጵያዊነት የበለጠ እንዲጠነክር ይረዳል። ለዚህም አንድነትን ማጠናከር እንደሚገባ ይጠቁማል። አንድ ከሆንን የትኛውንም ግንብ ማፍረስ እንደምንችል አንድ ከሆንን የትኛውንም ችግር መቋቋም እንደምንችል አንድ ከሆንን ኢትዮጵያ ከፍ እንድትል ማድረግ እንደምንችል ያሳየንበት ስለሆነ እንደ ምክር የምክር ቤቱ የብሔር ብሔረሰቦች በዓል ለሁሉ ማሳያ ስለመሆን ምክር ቤቶችም በዚህ ላይ የሕዝብ አንድነትን ከመፍጠር የዲሞክራሲ ግንባታ እንዲጠናከር ኢትዮጵያ ከፍ እንደምትልበትን ሁኔታ በደንብ መስራት አለባቸው። ለሀገረ መንግስት ግንባታና ለሕዝቦች አንድነት መጠናከር በፌዴራሊዝም ስርዓት የተገኙ ውጤቶችን የማስ የሚቀጥል ኃላፊነት ከሁሉም የሚጠበቅ መሆኑም ተመላክቷል።